በስመ አብ በወልዶ መንፈስ ቅዱስ አሐዱ አምላክ አሜን። መስከረም 30 የሚከበረው ዓመታዊ የቅዱሳን በዓላት፣ ቅዱስ አትናሲዎስ ሐዋርያዊ። በዚህ በቤተ ክርስቲያን ታሪክ ከሐዋርያት ቀጥሎ የቅዱስ አትናሲዮስን ያህል ስለ ሃይማኖት የተጋ ቅዱስ ፈልጎ ማግኘት አይቻልም። ቅዱስ አትናቴዎስ ማን ነው? ቅዱስ አትናቴዎስ በቤተ ክርስቲያን ትውፊት መሰረት በዘመነ ሰማዕታት መጠናቀቂያ በ300 አካባቢ እስክንድርያ ግብጽ ውስጥ ነው የተወለደው። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆች ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። አብሮ ተቀላቅሏቸው ሊጫወት ቢፈልግም ክርስቲያን ባለመሆኑ ከለከሉት። አትናቴዎስም ክርስቲያን ልሆንና አጫውቱኝ ብሏቸው እሺ ስላሉት ህፃናቱ ታእጣ ተጣጣሉ። ለአንዱ ቄስ፣ ለአንዱም ዲያቆም መሆን ሲደረሳቸው ለአትናቴዎስ ፓትርያሪክ መሆን ስለደረሰው ሌሎቹ ህፃናት ይሰግዱለት ጀመር። በአጋጣሚ ህፃናቱ ይህን ሁሉ ሲያደርጉ የወቅቱ ፓትርያሪክ ቅዱስ ለስቅንዶስ በመገረም ያያቸው ነበርና ለህፃነ አትናቴዎስ ትንቢት ተናገረለት። በአጋጣሚ በዛ ከሌከ እያለፈ ነበርና ቅዱሱ ፓትርያሪክ ከዚህ አመት ናት ዎስ አባቱ ሲሞት ሊቀ ጳጳሱ ከእናቱ ወስዶ አጥምቆ የሚገባው መንፈሳዊ ትምህርት ሁሉ በልቦናው ላይ ቀረጸበት። ከዚህ በኋላ ዲቁናን ሽሞ አስተምር አለው። ምንም ህፃን ቢሆን ከሊቅነቱ ከአመልበ ከአመላለሱና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቅ ነበር። ጸጋ እግዚአብሔር በሱ ላይ ቅዱስ አትናቴዎስ ሊቀዲቁና በተሾመው ራት አርዮስ ቤተክርስቲያን በመርከ በመረበሹ ኒቄያሌ 318 ሊቃውንት ሲሰበሰቡ ጸሐፊ አድርገው ሾሙድ። በዚያም በእድሜ ስንት ጊዜ ትልቁ የሚሆነውን አርዮስን ተከራክሮ ምላሽ አሳጣው። ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ጸሎት ሃይማኖትን የሚያረቀቀው እርሱ ነው። ከዚህ በኋላ የእስክንድሪያ የግብፅ ሀያኛ ፓትርያርክ ሆኖ ተሾመ። ቤተ ክርስቲያን በመልካም እረኝነት ለ48 ዓመታት ሲመግብ ብዙ መከራዎችን ተቀበለ። ለአምስት ጊዜ ከመንበሩ አልፈናቅለው ወደ በረሃ ሲያገዙት በስድስተኝ በስደት ከ15 ዓመታት በላይ አሳልፏል። በተሰደደባቸው ቦታዎች መከራን እየተቀበለ ያላመኑትን አሳምኗል። በጎቹ እንዳይበዙ እንዳይበተኑበት ደግሞ በጦማር በደብዳቤ ጠብቃቸው ነበር። ዛሬ በሃይማኖት አቦ የምናገኘው ቃል ሃይማኖት በዚህ ዘመን የተጻፈ ደብዳቤ ነው። ሐዋርያው ቅዱስ ስለ ኦርቶዶክስ ተዋህዶ ብዙ ስቃይም ተቀብሎ በ ሰባዎቹ አመተ ምህረት አካባቢ አርፏል። ቤተ ክርስቲያንም ቅዱሱን እንዲህ እያለች ታከብረዋለች። ሊቀሊቃውንት ርዕሰ ሊቃውንት፣ የቤተ ክርስቲያን የምመነና ኪም ሐዋርያዊ ብላ ታከብረዋለች ይችለ ተለታላቁ ልቅ የስደቱ መታሰቢያ ከስደቱም የተመለሰባት ቀናት። ይህስ እንደምን ቢሉ በወቅቱ የነበረው ንጉስ ትንሹ ቆስጠንጢኖስ የአባቱን የታላቁን ቆስጠንጢኖስ ረፍ ተከትሎ ነገሰ። ወዲያውም አርዮሳዊ መናፍቅ ሆነ። ሃይማኖታቸው የቀና አባቶቻችን ያሳድድ ገባ። ከአበው ቅዱሳን መካከል ግን የዚህ መከራ ቀዳሚ ገፈት ቀማሹ ታላቁ ቅዱስ አትናቴዎስ ነበር። በተለይ አንድ ጊዜ ንጉሱ ቅዱሱን ወደ በረሃ ግዞ፣ መናፍቅ ጳጳስ በግብፅ ሹሞ ብዙ ክርስቲያኖችን በግብፅ ያስገድል ቅዱሱን ለስድስት አመታት አሰቃየው። የወገኖቹ የልጆቹን ስቃይ የሰማው ቅዱስ አትናቴዎስ ግን በድፍረት ወደ ቤተ መንግስት ገብቶ ተናገረው። ሁለት አማራጭንም አቅርቦ ወይ ግደለኝ፣ ወይ እንደ አባቶች ሰማይ ትልሆን፣ ካልሆነ ግን ወደ መንጎቼ ምእመናን መልሰኛለው። መናፍቁ ንጉስም ቢገድለው ብጥብጥ እንደሚነሳ ስለሚያውቅ በስልት ሊያጠፋው ወሰነ። ይኸውም ቀዛፊ መቅዘፊያ ምግብና ውሃ በሌለበት ጀልባ ውስጥ ከቶ ሜዴታራንያ ባህር ውስጥ ጣለው። ድንገት ከሰማይ ጌታችን መላእክቱን አስከትሎ ወረደ። ሚካኤልና ገብርኤል ባህሩን እየቀዘፉ፣ ሌሎች መላእክት እየመገቡት በዚች ቀን እስክንድሪያ ግብፅ አድርሰው ተሰውረዋል። ሕዝቡም በታላቅ ሐሴት እየዘመሩ አባታቸውን ተቀብለውታል። ከሊቁ ከቅዱስ አትናቲዎስ ረዴት በረከት ይክፈለም። በዚህ ዕለትም አባ ሳሉሲ ክቡር ይታሰባል። የሊህ አባት ዜና ህይወት ሳስበው እጅግ ይገርመኛል። የአባታችን የህይወት ፈሊጥ ምን እንደሆነ እንረዳ ስላደረጉኝ በእውነት አመሰግናቸዋለሁ። ጻድቁ የዘመነ ከዋክብት አንዱ ፍሬ ናቸው። በነበሩበት ገዳሚ የሚታወቁት ግን የማይጾሙ የማይጸልየው ስራ ፈት መነኩሴ በሚል ነበር። ገዳሙ ውስጥ ከሚኖሩ መነኮሳት መካከል አንድም ቀን ቢሆን ሲጸልዩና ሲሰግዱ ያያቸው የለም። ሁሌ ብቻ እንደ ሞኝ ቁጭ ብለው ያኝካሉ። በዚህም ምክንያት ስጋው ደግሞ ወስደው አያውቁም። አንድ ቀን በገዳሙ በዓል ላይ አበምኔቱና መነኮሳቱ መከሩ። አባ ሳሉሲን አስረው አውለው ለቁርባን ቢያንስ እናብቃቸው ሲሉ ወሰኑ። በውሳኔው መሰረት በጧት ሄደው ጻድቁን አሰሯቸው። አባ ሳሉሽን ፍቱኝ፣ ቁርሴ ልብላበት ሲሉ በሲሉ ተቀህ ተቆጡ። መነኮሳቱ ግን ሳይቆርቡ አይቀምሱም አሏቸው። በዚህ ጊዜ ጻድቁ ቆባቸውን አውልቀው እመቤት፣ የሰው ልጅ ስ ጨካኝ ነው፣ አንቺ ግን ርህር ትነሽ ብለው በቆባቸው ግድግዳውን ቢመቱት ለሁለት ተሰነጠቀ። እርሳቸውን ሁለት ክንፍ አውጥተው በረው ተሰወሩ። ባዩት ነገር የደነገጡት መነኮሳት እያለቀሱ ሶስት መቶ ጊዜ እግዚኦታ አደረሱ። በዚህ ጊዜ ጻድቁን ቆብ አገኙ። በዚችም ቆብም አጋንንትን አሳደዱ፣ ተአምራትንም ሰሩ። ምስጢሩስ ምንድነው ሚሉ ቢሉ አባሳሉ ሲ 24 ሰዓት በሙሉ በተመስጦ በልባቸው ስለሚጸልዩ ነው። ሁለተኛም በጧት ተነሰው የሚያኝኩት ነገር ደረቅ ሳር እንጂ ምግብ አልነበረምና ነው። ከውዳሴ ከንቱ መራቅ ማለት ይሄ ነው። ጻድቁ በዚች ቀን አርፈው ተቀብረዋል። አምላካው ምስጢራቸውን አይሰውረብን ከበረከታቸውም ከበረከታቸው ያደለን። መስከረም 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አትናቲዎስ ሐዋርያዊ፣ አባ ሳሉሲ ክቡር ጻድቅ፣ ቅዱሳን ያዕቆብና ዮሐንስ ሐዋርያት ለወንጌል የተጠሩበት ዕለት ነው። ቅዱስ ጎርጎርዮስ ዘአርማንያ፣ አባ አብሳዲ ዘደብረ ማርያም፣ አባ አማአሮን ዘገሊላ ይታሰባሉ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሯችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሤትንም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳድደዋቸዋልና። የቅዱስ ማቴዎስ ወንጌል ምዕራፍ አምስት ከቁጥር አስር ሰላም ለማርያም ልሄኖ ጻፈ ጸፍጸፈ ሰሌዳ